እንግዲህ ተመልካቾቻችን በጣም ጣፋጭ ምግቦች ነው እየተመገብ ያለው። ምን ብታደርጉ ነው ፓስታችን ለዚህ ኢትዮጵያንና ፓስታ የሚያገናኛቸው ነገር ምንድን ነው? ቤሎ ሬስቶራንት ይልና ፓስታ ቤት ይላል። የምታቀርቡት ምግብና ዋጋቸው እንዴት ነው? ተመጣጣኝ ነው። ጾም ፓስታዎች አለ። የሰርግ አገልግሎት ለሚፈልግ ሰው እንሰጣለን። ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን ይህ የቢዝነስ ሪቪው ፕሮግራማችን ነው በዛሬ የቢዝነስ ሪቪው ፕሮግራማችን ፒያሳ በሚገኘው ቤሎ ሬስቶራንት ተገኝተናል ቤሎ ሬስቶራንት እንግዲህ የጣሊያን ምግቦችን በማዘጋጀት ይታወቃል እንደዚሁም ደግሞ በተጨማሪ ፓስታ ላይ እንደሚራቀቁ ሰምተናል ወደ ውስጥ ገባ ብለን ደግሞ የሚሰጡት አገልግሎቶች ምን ምንድን ናቸው ዋጋቸውስ የሚሉትንና ጠቅላላ ያሉ መረጃዎችን ደግሞ ወደ እናንተ እናደርሳለን አብራችን ቆዩ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ሬስቶራንታችሁ በጣም ያምራል። በጣም እናመሰግናለን። እስቲ ስምሽን እና የስራ ድርሻሽን ደግሞ አስታውቂኝ። ተስፋ አባላለሁ የቤሎ ሬስቶራንት ወይም የዚህ ሬስቶራንት ማለት ነው ኦፕሬሽናል ማናጀር ነው። በጣም ጥሩ። እስኪ እንግዲህ ደግሞ እንደዚህ በይታ በጣም ያማረሽን የወደድሽውን ሬስቶራንት አረፍ እንበልና በደንብ ብር ምስሎችን እየተመለከትኩኝ ነው። እና ምስሎቹ የምን መገለጫ ናቸው? ምስሎቹ እንግዲህ እንዳይሻቸው ሁሉም የጣሊያን ፒክቸሮች ናቸው። እንዳለ የጣሊያን ፓስታ ቤት ስለሆነ ጣሊያኖች በፓስታ ይታወቃሉ። እሱን ለመግለጽ ነው። እሺ፣ ቤሎስ ከተከፈተ ስንት ጊዜ የሆነው አገልግሎቱ መስጠት ከጀመራችሁ እንግዲህ በዚህ ኢንዱስትሪ ላይ ከ15 ዓመት በላይ ልምድ አለ ከቆይታችን ከ15 ዓመት በላይ ነው። ግን ቤሎ ብቻውን በፓስታ ብቻ ከመጣ ግን ስምንት ሰባት ጦር አካባቢ ነው። የምትሰጡት አገልግሎት ምን ምንድን ነው? የእናንተን ሬስቶራንት ደግሞ የሚለየው ምንድን ነው? የእኛን ሬስቶራንት እንግዲህ ከሌላው የሚለየው ምንድ ነው? አንደኛ ስትወጪ ስገቢ በር ላይ እንዳየሽው ቤሎ ሬስቶራንት ይልና ፓስታ ቤት ይላል። ፓስታ ቤት መሆኑ ብቻውን ፓስታ ቤት መሆኑ ኢትዮጵያ ውስጥ አልተለመደም። እነዚህ አይነት ነገር ብዛት የለም እና ፓስታ ቤት መሆኑ በራሱ ለየት ያደርገዋል። ከእዛ ውጭ ደግሞ ምን ሰጣቸው አገልግሎቶች ለየት ያደርገዋል? ከፓስታ ውጪ ሌላ ምግቦችም አሉ ጎን ለጎን የምትሰሩት? እዚህ ቤት ፓስታ ምርት ብቻ ነው የሚሸጠው። በጣም ጥሩ ደግሞ ሆሜድ ነው በለሽኛል ሆሜድ ነው፣ ሀይልዚ ነው፣ እና የሾው ላይቭ ነው። ስትገቢ በአካባቢ አይተሽ ከሆነ ሀይልዚ ነው። ምግባችን የጾም ወቅት እንደመሆኑ መጠን አሁን ያለንበት የጾም ምግብ ምን አለ? የጾም ምግብ አለ፣ የጾም ፓስታዎች አለ፣ ፋስቲን ኮምቦ አለ፣ ስፓጌቲ አለ። ስፓጌቲ አረቢያት አለ። ኢትዮጵያንና ፓስታ የሚያገናኛቸው ነገር ምንድን ነው? ኢትዮጵያንና ፓስታ የሚያገናኛቸው ነገር ብዙ የሚያገናኛቸው ነገር አለ፣ ግን ደሞ ከኢትዮጵያና ከፓስታ አንትን አንጻር ብዙም አልተሰራበትም ብዬ ነው የማስበው ነኝና መሰራት አለበት። መሰራት አለበት ገና ነው እያሽና ያልተሰራበት እና መሰራት አለበት ብዬ አስባለሁ። የተለያዩ ከስተማሪዎች ናቸው የሚመጡት። የተለያዩ ኮሜንቶችን ይሰጣሉ እና እስቲ ምን ለየት ያለ ኮሜንት አጋጥሟቸው ያውቃል? እንግዲህ ኮሜንት እዚህ ቤት ብዙ ጊዜ በጣም ደስ የሚል የሚያበረታታ እና በቃ ስራችን ጥሩ እንደሆነ የሚገልጽ ኮሜንት ነው በብዛት የሚመጣው። ግን በተደጋጋሚ ብዙ ጊዜ የሚያስቀኝ አንድ ኮሜንት አለ፣ ለሰው ሁላ ጥያቄ የሆነበት እና ምን ብታደርጉ ነው ፓስታችን እዚህ ምን የተለየ ምግብ ነው ምትጠቀሙት? ነው በጣም ይጠይቃሉ። ጣፋጭ ነው ምግባቸው። የምታቀርቡት ምግብና ዋጋቸው እንዴት ነው? ተመጣጣኝ ነው ከጥራቱ አንጻር። እንዲሁም እኛ ብዙ አልተጫናቸው ከስተመሮቻችንን አልተጫንም ስለዚህ ማንኛውም ሰው መጥቶ መጠቀም ይችላል ማለት ነው። በጣም ጥሩ። እስቲ ደግሞ ሌሎች የምትሰጧቸውን አገልግሎቶች ዞር ዞር እያልን እንመልከት። ቤታችንን እያሳየሽ እንግዲህ ቤታችንን ወደሸዋል በጣም የሚያምር ቪው ያለው ቤት ነው። መተሽ በማንኛውም ሰዓት ብትቀመጭ ረጅም ሰዓት ነው የሚገርምሽ። አሁን ከስተመሮች ምናምን መጥተው ረጅም ሰዓት ቁጭ ብለው ምናምን ነገር የሆነ ሪላክስ አድርገውበት የሚሄዱበት ቤት ነው። ይመቻል ለቪው እና ፒክቸሮቹም እንደምታያቸው እዚህ ጋር እንደምታያቸው እንዳለ ከዛ ጀምሮ ያሉት ሙሉ ዚ ውስጥ ያሉት ፒክቸሮች የጣሊያን ፒክቸሮች ናቸው እና ያው ፒክቸሩ ለምን የጣሊያን ሆነ የሚል ጥያቄ መጨስ ማቅረብሽ አይቀር፣ ቀደም ልመልስልሽ። ያው ፓስታን ስታስቢ እንግዲህ አእምሮሽ ውስጥ መጀመሪያ የሚመጣልሽ ምንድን ነው ጣሊያን አይደለም? የሚታወቀው ፓስታ ስለሆነ እና ለዛ ነው ሁል ፒክቸሮችን የጣሊያን ፒክቸሮች ያደረግ ናቸው ማለት ነው። በተረፈ እንግዲህ ምግባችን የሚሰራው ላይቭ ነው። ሁሉም ነገር ሄድዚ ነው። ምግባችን እንደምታየው እና ያለውን ነገር ደግሞ ከዚሁ እንመለከታለን። ፊት ለፊት ነው የሚሰራው ማለት ነው። ከስተመሮቻችን ቁጭ ብሎ እንዴት እንደሚሰራ እያዩ ነው። ማየት ማመን ነው። ደግሞ አሁን አሰራሩን እንመልከት። እሺ ያው እንግዲህ እንደነገርኩሽ ከአራት አይነት በላይ ፓስታዎች አሉ። እዛ ሁሉ ፓስታዎች እንግዲህ ተመርተው የሚወጡት እዚች ኬችን ውስጥ እንደምታዩ ይመስላል። ከዚህ ከአገልግሎት ከምትሰጡት በተጨማሪም ደግሞ የሰርግ እና የኢቨንት የኢቨንትም አገልግሎት ትሰጣላችሁ። ያው ቅድም እንደነገርኩሽ የሰርግ አገልግሎት ለሚፈልግ ሰው እንሰጣለን። ከዛ በተጨማሪ ደግሞ የዴሊቨሪም አገልግሎቶች አሉን ቅድም እንደነገርኩሽ ማለት ነው ከዛ ባለፈ ደግሞ ፐርሰናሊ እንደዚህ ለሚፈልጉ ሰዎች በየግላቸው እናደርሳለን፣ እንሰጣለን፣ አገልግሎት እንሰጣለን። እና እንደምታየው ኪችናችን ኦፕን ነው። ፓስታችን ነግሬሻለሁ፣ ሆሜድ ነው። በሁለት አይነት መንገድ ነው ፓስታችንን የምናመርተው። አንደኛው አሁን እንዳየሹ ማለት ነው፣ ሲወጣ እንዳየሹ ማለት ነው። ሁለተኛው ደግሞ ይሄ አረንጓዴ የሆነው እዚሁ ሀገራችን ውስጥ በሚመረተው በፔስቶ የሚሰራው በጣም ጥሩ ከአራት በላይ ፓስታ እንዳለ ሰምቻለሁ። እስኪ እነሱ ልዩነታቸው ምንድን ነው? ስማቸውስ ምን ምንድን ነው? ከአራት አይነት በላይ ፓስታዎች አሉ እና ከነዛ ውስጥ አሁን የጾም ወቅት እንደመሆኑ መጠን የጾም ፓስታዎች አሉ። ስፓጌቲ አረቢያት አለን። ፓስቲንግ ኮምቦ አለን። ፓስቲን ኮምቦ በውስጡ ሶስት አይነት ፓስታዎችን የያዘ ማለት ነው። ሶስት አይነት ፓስታዎችን የያዘ ነው። ስለዚህ ከስተመር እንደ ፍላጎታቸው እና እንደ ልባቸው ፍላጎታቸው ነው የሚያዙት። ከዛም በተጨማሪ ደግሞ በሚፈልጉት መጠን ሀፋፍ አድርገንም እንወጣላቸዋለን። ለምታዩ ላይቭ ነው። እራሳቸው መጥተው ነው የሚፈልጉትን ነገር ሚያ ስጋትም አይኖራቸው፣ ስጋትም አይኖርም። ላይቭ ነው ምትሰሪ ምግባችን። ከዛ በተጨማሪ በጣም ጤነኛ ነው። እሺ ከምግብ ጋር ደግሞ የሚቀርቡ መጠጦች አሉ። እናንተ ጋር የአልኮል መጠጦች የለን፣ የአልኮል መጠጥ የለንም። ሶፍት ድሪንክና ውሃ ብቻ ነው የምናቀርበው። ሶፍት ድሪንክና ውሃ ይቀርብልናል ከምግባችን ጋር ማለት ይቀርብላቸዋል። አንቺም ልጆችሽን አገባሽ ማለት ነው ከወለድሽ ልጆችሽን ባልሽን፣ ቤተሰብሽን ይዘሽ መተሽ ዘና በይ። እንደምታውቂው ፋሚሊ ዳይ አለን በየሳምንቱ ቅዳሜ እና እሑድ ፋሚሊ ዳይ ነው። እዛን ቀን መተሽ በደንብ ፈታ ማለት ትችላለሽ። ራሴ ነኝ ማስተናግድ። በደንብ በደንብ መጥቼ አገልግሎታሽን አያለሁኝ። ተምር ማወቅ አለባ ያለባቸው የምትያቸውን ነገሮች ምንድን ናቸው? ከስተመር ማወቅ አለበት የምለው ነገር ምንድን ነው? ያው እንግዲህ እንደምታቂው፣ ፓስታ ፓስታ ቤት ብዙም ጊዜ አልተለመደም ኢትዮጵያ ውስጥ ለየት ያለ ነገር ነው እና መጥተው እንዲጠቀሙ ፋሚሊ ቢያለ ተጠቃሚ እንዲሆኑበት ነው። እኛ የምንሰጠው አገልግሎት በጣም አገልግሎት ነው። እንደምታይ ሁሉ ነገር ጤናማ ነው። ላይቭ ነው የምንሰራው። ምንም ስጋት አይገባቸውም እና አገልግሎታችን ተጠቃሚ እንዲሆኑ ነው ይፈልጋል ከስተመሮቻችን እና የተለያዩ ሰዎች የእናንተን አገልግሎት ማግኘት ቢፈልጉ በምን አድራሻ ያገኟቸዋል? እሺ አድራሻችን ቴዎድሮስ አደባባይ ወደ አራት ኪሎ በሚያስወጣው መንገድ መቶ ሜትር ከፍ ሲሉ ሞናርክ ሆቴል አጠገብ ሌሎ ሬስቶራንት አንደኛ ፎቅ ላይ እንገኛለን። ከዚህ በተጨማሪ ደግሞ ከታች ባለው ስልክ ደውለው ማግኘት ይችላሉ። በጣም ጥሩ ስለሰጠሽን ማብራሪያ እናመሰግናለን። እኔ አመሰግናለን ስለመጣሽ። እንግዲህ ተመልካቾቻችን በጣም ጣፋጭ ምግቦች ነው እየተመገብክ ያለው። እንደዚህ አይነት ምግቦችን ደግሞ ማግኘት የምትፈልጉ ቤሎ ሬስቶራንት መምጣት ትችላላችሁ። እንግዲህ ውድ ተመልካቾቻችን በቤሎ ሬስቶራንት የነበረን ቆይታ ይሄንን ይመስል ነበረ። አገልግሎቱን ማግኘት የምትፈልጉ ታች ባስቀመጥንላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። እንደዚሁም ደግሞ በቤተሰብ መምጣት የምትፈልጉ ካላችሁ ቅድሚያ ቦታ ማስያዝ ትችላላችሁ ደውላችሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።